የራሳቸውን የሆነ መግለጫ ሰጥተዋል። ማን ነው የእያንዳንዱን የምነግራችሁ ሆናል። እባካቸው ጅዳ ላይ ያላችሁ በተለይ ደግሞ ገጠር አካባቢ የምትሰሩ ወንድሞቼ ጥንቃቄ እንዲታደርጉና እዛ አካባቢ የምትገኙ ሀበሾች እህቶቼ ጥንቃቄ እንዲታደርጉ ፈልጋለሁ። ቪዲዮን እስከ መጨረሻው መከታተል ላይክ፣ ሼር እንድታደርጉት እጠይቃችኋለሁ ሀባይቢ አሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ይም ሰላም ብያለሁ። ሀባይቢ እንዴናችሁ? ሰላም ናችሁ? ይሁሉ ሰላም ነው። አላህ ስብሐ ወታላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግን እያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ጀላችሁ የመጣሁት መግቢያ ላይ እንደነገርኳችሁ ቀን ላይ የሆነ ቪዲዮ ለቅቄ ነበረ። በሱ ምክንያት ደግሞ ብዙ ሊወቻችሁ ኮሜንት ላይ የጠይቃችሁን ጥያቄ አለ ለዛው ጥያቄ መልስ ይሆናችኋል ብዬ ከራሳቸው እንትን ከሰጡት መገለጫ ነው ይላችሁ የመጣሁት ማለት ነው እንደነገር ኳችሁ አንድ ህንዳዊ ዜጋ የእኛ ሁለት ሀበሾች እንደገደሉትና እንዲሁም ደግሞ ከእንትን መጀመሪያ ላይ ቶክስ ቶክሶበት ወይም ደግሞ በሽጉጥ ወቅተወት እነሱ ከቦታው ተሰውረው ነበረ። መጨረሻ ላይ ግን ፖሊሶች እነዛን ተጠርጣሪዎች አፈላልጎ ቤተኛው መጋጣሚ ቦታው ላይ ያገኛቸው ሰው ጠቅሞባቸው ከሚያመልጡበት ቦታ ደርሶ ተጠቁሞ ተይዘው ነበረ። ከተያዙም በኋላ ደግሞ የሰጡት መግለጫ አለ ማለት ነው እና ህንዳዊን የገደሉበት ምክንያትና በምን ምክንያት እንደገደሉት እንዲሁም እንደውም በምን ምክንያት እንደተጣሉ ና በምን ምክንያት ይሄንን ደረጃ ላይ እንደደረሱ ተናግረዋል ማለት ነው። ስለዚህ አባይቢ እባካችሁ ጅዳ ላይ ያላችሁ፣ የትኛውን ቦታ ላይ የምትኖሩ ኢትዮጵያውያን እባካችሁን ልብ ግዙ ማለት ነው። በሰው ሀገር ላይ መታችሁ የሀገሩ ዜጋ የማይሰራውን ወንጀል የምትሰሩ በእንደዚህ አይነት ነገር የተሰማራችሁ ሰዎች ካላችሁ፣ ጊዜው ሳያመልጣችሁ ጥንቃቄ አድርጋችሁ ከዛ ነገር ተቆጥባችሁ፣ ሀላል ሆንን ርዝቃችሁን ፈልጉ ማለት ነው። በህገወጥ መንገድ መታችሁ እሱ አልበቃ ብሏችሁ በሰው ሀገር ላይ የሀገሩ ዜጋ የማይሰራውን ወንጀል በድፍረት በሰው ሀገር ላይ ተሰማርታችሁ ሽጉጥ ይዛችሁ ያኔ ሰውን የሚያጠቃ ነገር ይዛችሁ በዛ ወንጀል ላይ የተሰማራችሁ ሰዎች እባካችሁ ከዛ ነገር ወጥታችሁ ሀላላችሁን ፈልጎ ማለት ነው። በሀራም የሚገኝ ገንዘብ መቼም ቢሆን እናንተን ደስተኛ ሊያደርጋችሁ አይችልም። ዛሬ ባትገኙ፣ ነገ ባትገኙ፣ የሆነ ቀን መጋለጣችሁና በዛ ነገር ከተያዛችሁ ደግሞ መጨረሻቸው ምን እንደሆነ ሁላችንም የምናውቀው ነው ማለት ነው። ለዚህ ሁሉ እያበቃን ያለው በየቦታው ሰው እየተገዳደለ ያለው በቀደምም አንድ ሰውዳዊ ዜጋ የተገደለበት ምክንያት ይህ ነው። ዛሬም ደግሞ ይኸው ሌላ ዜጋ፣ ህንዳዊ ዜጋ ገለው ዛሬ ላይ ተይዘዋል። ግን እነዚያ ልጆች ተይዘው እንደ ቀላል ነገር አይደለም የሚለቀቁት እነሱም የእነሱ እጣ ፈንታ ምንድን ነው የሚሆነው? መገደል ነው ማለት ነው። በዚህ ሀገር ላይ ወንጀል ሰርቶ እንደፈለጉ እንደ ሀገራችን በነጻነት የምትለቀቁ እንዳይመስላችሁ ማለት ነው። ወንጀል ከሰራችሁ በሰራችሁት ወንጀል ልክ ትቀጣላችሁ። ሰውም ከገደላችሁ ደግሞ የእናንተም ህይወት ያልፋል ማለት ነው። ስለዚህ የሰው ሀገር ላይ መታችሁ ሰርተን ለወጣለን ብላችሁ ከሀገራችሁ እስከወጣችሁ ድረስ ባህላል መንገድ ነው መሆን ያለበት። በህገ ወጥ መንገድ እንኳን ገብታችሁ የሀገሩ ዜጋ እኮ ወላሂ የማይሰራውን ስራ ነው እየሰሩ ያሉት። ማነ አንዳንድ ኢትዮጵያውያን በሀገራቸው የለመዱትን የሰው ህይወት መቅጠፍ የሰው ሀገርም ላይ መጥተው የሰው ህይወት እየቀጠፉ ነው ያለው ማለት ነው። እባካችሁ አንገታቸውን ደፍተው ስራዬ ብለው ወላ ለሊት ተቀን ማለት ነው ሙቀቱንም፣ ብርዱንም፣ ፀሐዩንም ችለው ህይወታቸውን ለመቀየር ብሎ የሚለፉ ወንድሞቻችንን ርዝቅ አትቁረጡ ማለት ነው። እናንተ በምትሰሩ ስራ የሁሉም ሀበሻ የሁሉም ኢትዮጵያዊ ስም ነው የሚጠፋው፣ የሁሉም ኢትዮጵያዊ ርዝቅ ነው የሚቆረጠው ማለት ነው። ስንቱ እኮ እዚህ ሀገር ላይ የመጣው ሰርቶ ለመላወጥ ነው። እናንተ ግን በሰው ሀገር ላይ ወንጀል እየሰራችሁ እንደፈለጋችሁ እየፈነደቃችሁ ብሩን በቀላል መንገድ ለማግኘት ብላችሁ በእንደዚህ አይነት ወንጀል የተሰማራችሁ ሰዎች ከአሁኑ ልትጠነቀቁና ከዚያ እንቀልፋችሁ ክንቀልፋችሁ ልትነቁ ይገባል ማለት ነውና እና እንደነገርኳችሁ እነዚህ ልጅ ሀበሾች ሽጉጥ ይዘዋል። በዛ ላይ ደግሞ የተሰማሩት በአደንዛዥ እጽ ወይም ደግሞ መምኑአት የማይፈቀዱ ነገሮችን የሰውን ሕይወት የሚያበላሹ ነገሮችን ነው በዚህ ሀገር ላይ እየሸጡ የሚኖሩት ማን ነው። እሱን እየሸጡ ባሉበት ሰዓት ይህ ደግሞ ህንዳዊ ዜጋ ደንበኛቸው ነው ማለት ነው፣ ደንበኛ ናቸው በየጊዜው እየመጡ ይሸጡለታል። ብር ይሰጣቸዋል። ከዛም እነሱም ያዙትን ያቀብሉትና ወደ ስራቸው ይሰማራሉ ማለት ነው። በዚህ መንገድ እየኖሩ ባሉበት ሰዓት ደግሞ በአጋጣሚ ይህንን አደንዛዥ እጽ ሊሸጡለት ይጠይቃቸዋል። ከዛም ካመጡለት በኋላ በብር አይስማሙ ወይም ደግሞ ያኔ በብዙ ብር ይጠይቁታል። ማ ይሄ ደግሞ ይሄ ያክል ብር አልሰጥም ይላል። በዛ ምክንያት ደግሞ ካልሰጣ ያሰጣንህን ነገር መልስልን ሲሉት አልመልስም በሚልበት ሰዓት ነው። በዚህ ምክንያት ነው ይህ ነገር የተፈጠረው ማለት ነው። ከዛ ተይጣላሉ፣ በመሀላቸው ጭቅጭቅ ይፈጠርና መጨረሻ ላይ ግን ግብግብ ይፈጠራል። ከዛም በኋላ እነዚህ ልጆች እነሱም ይህንን ነገር ስለተጠቀሙ በቃ የሚያደርጉትን ነገር አያውቁም። ሰው ይግደሉ የሰው ህይወት ያጥፉ ምንም የሚያውቁት ነገር የለም። ለምን በሰዓቱ እነሱ እዚህ ህይወት ላይ አይደለም ያሉት፣ እዚህ ወዱኒያ ላይ አይደለም ያሉት። በዚህ በመርዝ ተመርዘው የሚያደርጉትን ነገር አያውቁም ማለት ነው። ከዛም ከሰውየው ጋር አንድ ሁለት ሉና ሰውየውን በጥይት ወቅተው ይጥሉታል። ከዛም ከቦታው ያመልጣሉ ማለት ነው። ግን ቢያመልጡም ፈጣሪ ደግሞ መቼም ቢሆን እናንተ አንድ ነገር ወላሂ የሆነ ቀን ወንጀል ስትሰሩ አንዴ ሊደብቅላችሁ ይሸ ይችላል አላህ፣ ሁለቴም ሶስቴም አራቴም አምስቴም ግን አንድ ቀን ደግሞ መጋለጣችሁ አይቀርም ማለት ነው። ስለዚህ አላህ ይጠብቀን ከእንደዚህ አይነት ፈተና ከእንደዚህ አይነት ነገር ማለት ነውና ከዛ ልጆቹ ሊያመልጡ ሲሞክሩ ተጦቅሞባቸው። ራስ በራሳቸው እዛ ቦታ ላይ ያገኛቸው ሰዎች እነዚህ እነዚህ ነው ብሎ ቦታቸውን ይጠቀምባቸዋል። ፖሊሶቹም ደግሞ በተሰማሩበት ነገር የዚህ ሀገር ፖሊሶች ቃል ዳያውቁም። መሬት ውስጥ ብትገቡ ራሱ ቆፍሮ ያወጧቸዋል ማለት ነው። ስለዚህ ተከታትለው ካሉበት ቦታ ቆፍሮ ያወጧቸው ማን ነው። ካወጡና ካያዟቸው በኋላ ልጁንም እንዳልኳችሁ ሂንዳዊን ዜጋ ወደ ሆስፒታል ወሰዱት። ለስንት ቀን ሕክምና ሲያደርጉለት ከቆዩ በኋላ ብዙ አደጋ ስለደረሰበት በእንትኑ በሽጉት ስለተወጋ መቋቋም አልቻለም፤ ህይወቱ አለፈ። ከዛ በኋላ ደግሞ እነሱ ከተያዙ በኋላ ወደ ስትጅዋ ወይም ደግሞ ቃል ልምልስ በሚደረግላቸው ሰአት በዚህ ባደንዛዥ እጽ ምኪናት እንደተጣሉና ከዛ ብሩን አልሰጠም ስላቸው በዚህ ምክንያት ይጣላሉ ከዛ ብሩን ካልፈለግ ከላስቃችንን መልስልን በሚሉ ሰዓት እሱ ደግሞ ሱሰኛ ስለሆነ መመለስ አልፈለገም አንድ ሁለት ይሉና በዛ ወቅቶ ጥለዋት ከቦታው ይሸሻሉ ማለት ነው እነሱ ግን ወደ አሁኑ ህይወቱ ያለፈ ነበር የመሰላቸው ግን ልጁ ወደ አሁኑ ህይወቱ አላለፈም ከዛ ሆስፒታል ገብቶ ክትትል ሲደረግለት ቆየና መጨረሻ ላይ ግን ህይወቱ አልፏል ማለት ነው። እነዚህም ልጆች ደግሞ ተይዘው ወደ እስር ቤት ገብተዋል ማለት ነው። ከዚህ በኋላ ደግሞ ምን እንደሚጠብቃቸው ሁላችንም የምናውቀው ነገር ነውና በነዚህ ምክንያት ደግሞ የብዙ እህቶች የብዙ ወንድሞቻችን ሀቅ እየጠፋ ነው ያለው። የብዙ እህቶቻችን የብዙ ወንድሞቻችን ርዝቅ እየተቆረጠ ነው ያለው። ና እባካችሁ ራሳችሁን ጠብቁ። ቪዲዮን ላይክ ሼር